መጥተዋል መጥተዋል። በአዲስ ነገር ፏፍሽ ብለው በሰላም ገብተናል። ስላስጨነቅናችሁ ይቅርታ። ጠብቁን፣ ከሰዓት እንመጣለን ብለው የጨረቃ ፋሚሊዎች እንኳን ደስ ያላችሁ። መጥተውልናል ማለት ነው እንግዲህ ሀይሚና ብሩኬ ከዱባይ መጥተናል አለን። ገብተናል እንግዲህ ማታ ትንሽ ደከም ስላለን ባለመግባታችን ይቅርታ ብለው መጥተዋል ማለት ነው የጨረቃ ፋሚሊዎች። ብዙዎቻችሁ ተጨንቃችሁ ነበረ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ ሰላም ሰላም። ክርስቲያን ወገኖች እንደምን አላችሁ? ለዚህ ለቤት አዲስ የሆናችሁ ሰብስክራይብ፣ ሸር በማድረግ ቤተሰብ ይሁኑ። ነባር የሆናችሁ ላይክ፣ ሸር አድርጉ። ማለት ነው እንግዲህ ብሩኬና ሀይሚ ጨረቃዎቹ ድምቀቶቹ ማለት ነው። የእነዚህን ልጆች ቁም ነገር አላ ያሳየን ማለት ነው። ከሳርና ከዛፍ በልጦባቸዋል እና ምቀኞቻቸው እንግዲህ ለቁም ነገር ያብቃቸው ማለት ነው። መተዋል ማለት ነው። ዱባይ እንደገቡ ሁላችንም እናቅ ነበር። አሁን ደግሞ እንግዲህ ዱባይ እንደሄዱ እናቅ ነበር። አሁን በሰላም ገብተናል አለንላችሁ የእኛ ፋሚሊዎች መጥተናል ብለው እንግዲህ በአዲስ ነገር መጥተዋል ማለት ነው። ማሻአላህ ደስ ይላል። እንዴት አምሮባቸዋል እነዚህ ልጆች። በእውነት በጣም የሚያምሩ የእውነት ማስመሰል የሌለበት እንትን ነው ያላቸው ማለት ነው። እንግዲህ ቅጥል ያላችሁ ደግሞ ተቃጠሉ። መልካም መቃጠል ማለት ነው እንግዲህ እነሱ ዱባይ ገብተዋል፣ ላይፋቸውን እየቀጩ ነው ማለት ነው። እናንተ እዛው አብራችሁ ማረር፣ መልካም ማረር ይሆንላችሁ። ብዙ ልጆች አላችሁ፣ በተለይ ደግሞ በሀይሜ እየምትቃጠሉ ማለት ነው። ለማንኛውም መልካም መቃጠል። እነሱ ደግሞ በአዲስ ነገር መተናል፣ ይሄው አለን ብሎ መጥተዋል ማለት ነው። ደስ አይልም እንግዲህ። እንጠብቃቸዋለን ብሩኬና ሀይሜ ማለት ነው። ፋሚሊዎቻቸውም እንኳን ደስ ያላችሁ መጥተውላቸዋል ማለት ነው። ብዙዎቻቸው እየተጨነቃቸው ነበረ። የት ናቸው እንዴ? ምን ሁነው ነው? አሬት ነው እንደው ለምንድ ነው ሰላም የማይሉን? እንደው እኛቁን ይናፍቁናል፣ አንጠግባቸው ምናምን ስትሉ የነበራቸው እንግዲህ እንኳን ደስ ያላችሁ እንኳን ደስ ያላችሁ። ይሄም እንደ ጨረቃ እየበሩ መጥተዋል ማለት ነው፣ ሁለቱም ማለት ነው። እንኳን ደስ ያላችሁ፣ እንጠብቃለን። ብሩኬና ሀይሚ ደግሞ ይህን ያህል ሰው እንደሚወዳችሁ ማወቅ አለባችሁ ማለት ነው። ሲጀመር ታውቃላችሁ፣ ግን ቢሆንም በደንብ ወቁ ማለት ነው። ሁሉም ሰው በጉጉት እንደሚጠብቃችሁ ቢያንስ እንኳ እስኪ አንድ ነገር እንኳ እንዴት ፖስት ሳያደርጉ ያድራሉ እያለች ነበር የሆነች ልጅማ ማለት ነው። የጭንቅት እኮ ነው እንግዲህ ፍቅር አያችሁ አይደል የሰው ፍቅር ይስጠን ነው የሚባለው እና መጥተዋል ለማንኛውም እንጠብቃለን እንጠብቃለን ቤተሰብ ለዚህ ለቤት አሁንም አዲስ ከሆናችሁ ሰብስክራይብ አድርጉ የመዳብ ቅመሞች አላ አላይገዛችሁ ስራ እንግዲህ አብሽሮ ጾም ከሚጠቀሙ ከሚጠቀሙት አላህ ያድርገን ረመዳን እንግዲህ ሳናውቀው ነው የሚሄደው በእርግጥ ስራ ቢበዛብንም ግን ግማሽ እየሆነብን ነው አብሽሩ አላ ያጠንክረን፣ ሁላችንንም ፋሚሊዎች እንጠብቃለን። ብሩኪና ሀይሚ በሰላም ኑልን ማለት ነው።